ሰላም እንዴት ናችሁ? ዴቱ ጓደኞቼ፣ ቤተሰቦች ሁላችሁንም ሰላም በያችኋለሁ። ሰላማችሁ በያላችሁበት ብዝት ትረፊ ይበልልኝ። የጌታ ሰላም ጸጋ አሁንም ይብዛላችሁ በያላችሁበት። ነገ ሁሉ ሰላም፣ ሁሉ መልካም ነው። ያኛው ዩቱቤ ለጊዜው እውቀትቶኛል ማለት ነው። ቂጣት ውስጥ ነው ያለሁት አንድ ትልቅ ነገር ወይም አንድ መልካም ነገር ሊሆን ስል ጠላት ይዋጋልና ያው ከተቀበለኝም ብዙ ጊዜ አልሆነኝም እና በዛውም ተቀጣው ለጊዜ ተቀጥቻለሁ እና እስከዛ ደግሞ በዚህ ዩቱቤ አበረታቱኝ እላችኋለሁ፣ ወንድሞቼ እህቶቼ በያላችሁበት ሰላማችሁ ስትትርፍ በሌለኝ እና ይሄን ሀሳቤን አሁን ማውራውን ሀሳብ በዛ ዩቱብ የመለቃለ ብዬ እያሰብኩ ነው። ዩቱብ እንትን እየቆመብኝ ና ምንልላችሁ ፈለገ ነው ብሶ መዳን ቤት የምትሰሩት እንደኔ ቤት ቶሎቦ ናቸሁ የምትሰሩት ብዙ ጊዜ እንድትጠነቀቁ ሁለት ሀሳብ እነግራቸዋለሁ። በእኔ ቤት ላይ እኔ የምሰራበት ቤት ላይ የደረሰበት ነገር ነው። ብዙ ጊዜ ስንጠነቀቅ ብዙ ንግ ከብዙ ነገር ማረፍ እንችላለን፣ ግን ካልተጠነቀቅን ይሁን ብለን ዝም ካለን ብዙ ነገር ሊያጋጥመን ይችላል። እግዚአብሔር አምላክ ከክፉ ሁሉ እኔንም እናንተን የሚጠብቃችሁ። አሳሙኑ ከመዳሜ ልጅ ጋር ምግብ ሰሪ ተጣልታ ትወጣለች። ምግብ ሰሪዋ ደግሞ የእኛ ዜጋ አይደለችም፣ ነጭ ናት እና በልቤኔ ናት። እሷ ተጣልጣ ስትወጣ ብዙ ጊዜ ይሞክራሉ፣ ግን አያገኙም ነበረ እና ሁለት ኢትዮጵያዊ መጥቶ ነበረ። ያው ልጆች ስላሉ ፍጥነት ይፈልጋል፣ ብዙ ጊዜ ምግብ ስትሰሩ ማለት ነው። ከዛ አንድ ከቢሮ አንድ ነጮች ከነጮቹ አንድ አመጣች ማለት ነው። ፊልፒን አመጣች። ከዛ ለሙከራ ተብሎ ልጅቷ ከሳትል በፊት እኔ ባለሁበት ቤት ላይ አመጧት። ቢሮ ላይ አምጥቶ ሚቲንግ ያደረጉትም እኛ ጋር ነበረ። ያው ስታወራ ምናምን በጣም ጠንካራ በጣም ጎበዝ ለስራ ስራ ፈላጊ እንደሆነች ነው። እኛም ያየ ነው፣ እነሱም ያዩት። ከዛ ሶስት መጥቶ ነበሩ በምርጫዋ ሶስት ከመጡት ሚቲንግ ስታረግ አንደኛውን መረጠችና ሁለቱን ቀርቶ አንደኛውን ልትሞክር እናቴ ጋ ቴሊሷ ስራ ስላ ስራ ስለምትሄድ ልጅቷ የመዳሜ ልጅ ስራ ስለምትሄድ አንቺ ሞክር ብላ ለእናቷ እኛ ጋር ትመጣለች ልጅቷ። ከዛ ዊኬንድ ሲሆን ደግሞ ከነ ልጆቿ እኛ ጋር ስትመጣ አርብና ቅዳሜ ይሁድ እኛ ጋር ውሎ አድሮን የሚሄዱት ልጆቿ ከነ ልጅቷ ከነ ልጆቹ እኛ ጋር ትመጣለች። ቅዳሜ ልጅቷ ደግሞ ቅዳሜ ጠዋት ዘጠኝ ሰዓት ላይ እኛ ጋር ትመጣለች ከዛ ቅዳሜ ማንም እንትን አላለም፣ እነሱም አርፍዶ ስለተነሱ ውጭ መለጡ ሚሳ ሰርታ ቤት ተበላ። ከዛ ቅዳሜ ጠዋት ይሁን ጠዋት የልጅቷ ባል ውጭ ሊወጣ የእሷ ሻንጣ ያዥ ያለ ደግሞ የጫማ ክላስ ነው፣ ጫማዎች የሚቀመጥበት ክላስ፣ የሰራተኛ ክላስ፣ ብዙም ላይ ዕቃ አይመችምና እዛ አርጋ ነበረና ሻንጣዋቿን ሁሉ እዛ ሲገቡ በጣም ሽታ አለ። ይሄ ነገር ምንድን ነው ብሎ ሰውየው ምን ያረጋል? የልጅቷን ሻንጣ ከፍቶ ይበረብራል። ልጅቷ ኩሽና ናት፣ ቁርስ እየሰራች ነው። የውድ ጠዋት በጣም ይሸታል። ጫማ ወስዶ ሊወጣ፣ ለልጆቹ ወተት ሊያመጣ ሊወጣ፣ ከዛ ሻንጣዋን ስገብት ምን ያገኛል? ቢራ ያገኛል ማለት ነው። በልጅቷ ሻንጣ ውስጥ፣ በሰራተኛው ሻንጣ ውስጥ ማለት ነው። ከዛ ቢራ ያገኛል። ያላገኙት ነገር የለምና ሻንጧን በርብሮ ፎቶ አንስተው መልሰው ዘግቶ ዝም አሉ። ከዛ ሴትዮዋ ደግሞ ራሴን ለማካበል ሳይሆን፣ ሴትዮዋ እኔን በጣም ነው የምታከብረኝ፣ በጣም ነው የምትወደኝ፣ የሆነን ነገር ሁሉ ታማክረኛለች። ጠራችኝና እኔ ተነስቼ ፊቴን ታጥቤ ቡና ልጠጣ እንትን ስል ጠራችኝ። ጠርታ የነገር ተገኘ በልጅቷ ሻንጣ ላይ አሁን የልጄ በዓል አገኝቶ ፎቶ አንስቶ እንትን ብሏል። እኔ ደግሞ ልጁን የልጄን በዓል ሾርታ አታምጣ ብዬዋለሁ፣ ፖሊስ አታምጣ ብዬዋለሁ። ምንድን ነው የምናደርገው አለችኝ። እናንተ እኮ ሲጀመር ለሙከራ ነው ያመጣችሁ፣ ልጅቷ ነው ያመጣችኋት ለሙከራ እንጂ ቀጥታ ስራ እንድትሰራ አይደለም። አምስት ቀን ብላል እና ውዶቼ ተታጥርቼ ጆጆ ቪዲዮ እንትን ቆማልና የተጠንቀቁ። ያኛውን ነገር በሻንጣው ላይ ከተገኘ በኋላ ሰዎቹ ምን አደረጉ? ከዛ ሴትዮዋ ስትጠይቀኝ እኔ እንጃ ከኔ የበለጠ እናንተ ታውቃላችሁ አልኳት። ከዛ ያኛውን ፎቶን የያዙ እና በውስጡ ያለው አንድ እንትን ብቻ አይደለም ያለው መጠጥ ብቻ አይደለም ያለው ብዙ ነገር አለ በውስጡ። ትንሹ ሻንጣ እንዳለ ለክፉ ነገር የምትጠቀመው ነገር ነው። ትንሹ ሻንጣ ጀርባ ለመሸከመው እና ከዛ የእነሱን ሀገር ልጅ ጠሩትና ይሄ በእናንተ ሀገር ምን ይባላል ስሙ አለ ከዛ እኔ ማለች እኛ ቤት ስምንት አማት ና እንደሱም ደግሞ የሴትያ ልጅ ቤት አምስት አመት ከልጆች ጋር የቆየቻለች የልጆች ያዥ የነበረች ና የእነሱ ሀገር ልጅ ነበረች። ከዛ ይሄ እናንተ ሀገር ምንድን ነው የምባለው፣ ይህን ማውቋልገናል። የት ነው ያገኛችሁት ስባሉ አይነግሩም። ከዛ የት ነው የተገኘው ይሄ ነገር ብላ ልጅ ያዥው ደግሞ በጣም ከመዝናት እነሱን የምንትን ስትል እቺ ልጅቷ እንደ እንደ ይዛ መጥታ ነው። ምንድን ነው የሚባለው እናንተ ሀገር ይሄ ነገር ብሎ ጠየቁ። ከዛ ስጠይቁት ልጅቷ እኛ ክርስቲያን ስለሆነን ይሄን ነገር አናቀም። ለምንድን ነው ዛሬ ይሄን በቪዲዮ አምጥታችሁ እኛን መጠየቁት፣ ምን አስባችሁ ማለት። ከዛ ሳውየም እንደዛ ስጠይቁት ሌሎች መጠየቅ፣ ምክንያቱም አሁን በእኔ ዜጋ ያኛው ነገር ቢደርስ እኔን ይጠይቃሉ። ይሄ ነገር በእናንተ ሀገር ምን ይባላል ብሎ መጠየቃቸው አይቀርም። እናንተ ትጠጣላችሁ ወይ ምንድን ውጭ ስትሄዱት አሁን ለምሳሌ ኢረፍት ዶ እጃዛ ቤቱ ለቀንም አድሮ ስራ መማለስ ልጆች፣ ብዙ ልጆች አሉ እንደዛ ሲወጡ ይሄን ነገር ተጠቅመው ክፉ ነገር ሰርተው ነው የሚመጡት የሚል ሀሳብ በውስጣቸው ላይ መጣ። ይሄ እሷ ከቢሮ ሲለመጣች ከዛ ልጅቷን ሜሳካ ባለ በኋላ ምን ካሉ በኋላ ጠየቁ። ቢሮ ተጠራ የቢሮ ሴትዮዋን መጣች። ከዛ ይሄ ነገር አንቺ በቢሮ ውስጥ ይሄን ነገር ለልጆች እየሰጠች ነው ስራ የምታስገብሉ ተብላ በቃ ያኔ ለትልቅ ቦታ ደረሱ። ለሾርታም ጽፌን እናስገባለን እንደውላለን ካሉ በኋላ አይ እኔ እንደዚህ አይነት ነገር በእኔ ቢሮ የለም ከፈለክም ደውለ ከፖሊስ ጋር ማስ ማስፈታሽ ትችላላችሁ አለች። ከዛ ልጅቷ ለመነች እኔ አላደረገውም ግን ከኔ ጋራ የሆነች እንደዛ የምታደርግ ልጅ ቢሮ ሳያቅ የምትጠቀም ልጃች አለች፣ እና ከእኔ ጋር ተጣልተን እኛ እኔ ስራ ቀድሜ ሲለመጣው እሷ ስላልተቀበለቻት በዛ ምክንያት ነው ያኛውን ነገር በሻንጣ ውስጥ ያደረገችው ብላ። በጣም ከባድ እንትን ነበረ። በጣም ከባድ ውስጥ በጣም እንትን ነበረና ያው ሰውዬ የኛ ሰውዬ ደግሞ እኔ እናስ እኔ በሰራበት ቤት ሰውዬ ደግሞ በጣም የዚህ ሀገር ዜጋ ስላልሆነ እሱ አሁን የኛ አይዲ ላይ ሆና እንደዛ ብትሆነ አይዲ በእናንተ ሲመደለችም፣ ስለዚህ በመጣችበት መልሷት ለምን ይሄን ሁሉ እንትን ትላላችሁ ብሎ ሰውዬ አቀዘቀዘ ነገሩ። እና እግዚአብሔር ይመስገን በጣም ከባድ ነው። እና አንዳንድ ጊዜ ከውጭ ስንመጣ ወይም ከጎደኞቻችን ጋር ተጣልተን ስንመጣ ምን እንደሚያደርጉ አናውቅም። እና በጣም ተጠንቀቁ፣ በጣም ተጠንቀቁ። በጣም ከባድ ነው። በጣም ነው የደነገጥ ነው። ይህን ነገር መጠጥ የመሰለ ነገር እና ክፉ ነገር የምትሰራ ነገር እራሱ በሻንጣ ውስጥ አይቷል ሰውዬ ማለት ነው። በጣም የሚያስጠላው እና በጣም ከባድ ነው። አሁን እኛ ራሳችን እነሱ ሌላ ሀገር ዜጋ ቢሆኑም በዛ ምክንያት የእኛ ስምን መጥፋት አይቀርም። ምክንያት በቃ እንደዚህ ጨምላቃች ናቸው። እንደዚህ የሆነ ነው ውጭ ወጥቶ ራሱ ረፍቶ የሚመለሱ የሚባል ሀሳብ በውስጣቸው ማኖር አይቀርም። ለማንኛውም ነገር እናንተ ተጠንቀቁ። እኔንም ላይክ ሰብስክራይብ ሼር እያረጋችሁ አበረታቱላችኋለሁ ውዶች እግዚአብሔር በመልካም ነገር ሁሉ እግዚአብሔር እርዳን፣ ይላችኋለሁ። መልካም ቀን። ስለሰማችሁ አመሰግናለሁ። አበረታቱኝ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። አመሰግናችኋለሁ።